ሹፌር ወንድሞቻችን በጣም ለህዝብ እንድትጠነቀቁ ለተቀዳሚ ህዳር 13 2018 ዓ.ም ምሽት ላይ በማህበራዊ ሚዲያዎች ላይ የተሰራጨው የሁለቱ ወንድማማቾች ይስሐቅ አብርሃምና አቤኔዘር አብርሃም በሳታት ልዩነት ውስጥ በተለያየ መኪና አደጋ ከዚህ ዓለም በሞት መለየት ዜና የኢትዮጵያውያንን ልብ ሰብሯል። በርካቶች ይህን ጆሮ ጭው የሚያሰኝና ለማመን የሚከብደውን የህልፈት ዜና ሰምተው አብልጠው አንብተዋል። ወጣቶቹን በቅርበት የሚያውቁና መረጃውን የሰሙ ሁሉ እጅግ መሪር ሐዘን ውስጥ ወድቀዋል። የሆነው ግን ሁሉ ሆኗል። ሩቅ አልመው እየተጉ የሚገኙ ሁለት ታታሪ ወንድማማቾች በሰዓታት ልዩነት ውስጥ ክፉ በሆነው የመኪና አደጋ እስከ ወዲያኛው ላይ መለሱ አሸልበዋል። የትራፊክ አደጋ ነገ የተሻለ ደረጃ ለመድረስ ሩቅ አልመው ሲተጉ የነበሩ ልጆቻቸውን ሕይወት መቅጠፉን የገለጹት ቤተሰቦቻቸው አሽከርካሪዎች እባካችሁን በጥንቃቄ አሽከርክሩ በማለት መልእክት አስተላልፈዋል። በልጃችን በአቤኔዘር አብርሃም ወጋ ላይ፣ በይስሐቅ አብርሃም ወጋ ላይ ትልቅ ተስፋ ትልቅ እምነት ነው የጣልንባቸው፣ ለሀገር ለቤተ ክርስቲያን ለእኛ ለፋምልም ግን እነዚህን ልጆች ሁለቱንም በአንድ ቀን በተመሳሳይ ኬስ በመኪና አደጋ በትራፊክ አደጋ አጣናቸው። ሹፌር ወንድሞቻችን በጣም ለህዝብ እንድትጠነቀቁ እናንተን እንኳን በእግዚአብሔር ፍቅር እለምናችኋለሁ። መንግስት ከሚሰጠውም ይልቅ ለህዝብ እናንተ ብትጠነቀቁ ህዝብን ብታዩ ብታስቡን። ከተከሰተው አደጋ ስነሳ አንደኛ ሾፌሩ መስመሩን ጠብቆ ካለመንዳት የተከሰተ አደጋ ነው እንደሰማዎት ከሆነ። ስለዚህ ፕሊስ እባካችሁን ሾፌሮች አንደኛ መስመራችሁን ጠብቃችሁ እንድትነዱልን፣ ሁለተኛ ደግሞ በፍጥነት ወሰናችሁ ልክ እንድትነዱ ምናልባት አንዳንድ አንድ ጊዜ በቸልተኝነት የብዙ ወጣቶች ሀገር ቤተሰብ። ተስፋ ያደረገባቸው ሰዎችን ስለምናጣ ይህንን ጥንቃቄ በማድረግ አንዳንድ አካባቢ ላይ ደግሞ ግንዛቤ ሌላቸው መንገድን የሚያቋርጡም ሊኖሩ ስለሚችሉ እነሱንም ታሳቢ በማድረግ ምክንያቱም የሙያው ባለቤት ስለሆናችሁ የሰለጠናችሁ ስለሆናችሁ የእኛ ማህበረሰብ ደግሞ አብዛኛው ክፍል የትራፊክን ሕግ የማያውቅም ስላለ በደንብ እስክናስጨብጣቸው ድረስ እናንተ በበኩላችሁ በሰለጠናችሁት ሙያ የሙያው ባለቤት በመሆን ጥንቃቄ እንድታደርጉልን፣ የብዙ ሰዎችን ሕይወት እንድትታደጉ እያልኩ መልእክቴን አስተላልፋለሁ።